በስም አብ ወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በመላው ዓለም የምትገኙ ኦርቶዶክሳውያን የድንግል ማርያም ልጆች በያላችሁበት ሰላም እግዚአብሔር እርሳቸው። ዛሬ የእግዚአብሔርን ቃል ከኔ ጋር ሆነን እንካፈላለን። ቅዱሳን ነቢያትን በመንፈስ ቅዱሳን አዋርያትን በአካል ተገኝቶ ሚስጢሩን እውቀቱን የገለጸ አምላካችን እግዚአብሔር ለሁላችን ማስተዋሉን እውቀቱን ይሰጠን፣ ቅዱስ ፈቃድ ይሆንልን። ዛሬ እግዚአብሔር የሚፈልገውን ጾም ምን አይነት ነው? በሚል ርዕስ እናገራለን። አምላካችን እግዚአብሔር ከእኛ ጋር ይሁን። እናንተም እንዲሁ እስከ መርሃ ግብራችን ፍጻሜ ድረስ እንድትከታተሉ በፍቅር ቃል እጋብዛችኋለሁ። ምናልባት ሰብስክራይብ ማድረጋችሁን እንዳትረሱ። የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮም ክርስቲያኖች ምዕራፍ 12 ቁጥር ሁለት ላይ እንዲህ ይላል የእግዚአብሔር ፈቃድ እርሱም በጎ ደስ የሚያሰኝና ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይለናል ቅዱስ ጳውሎስ ስለዚህ ዓለም መምሰል ይነግረንና ዋናው ሀሳብ ግን እግዚአብሔር ከኛ የሚፈልገው ምንድን ነው ይሄንን ለይታችሁ እወቁ። ሰው በኑሮ በህይወቱ ምንድን ነው እግዚአብሔር የሚፈልገው ብሎ መፈተን አለበት። ሳይፈተን አንድ ወዳንድ ነገርም አይገባም። እግዚአብሔር ከእኔ የሚፈልገው ምንድን ነው? እግዚአብሔር ከኦርቶዶክሳውያን የሚፈልገው ምንድን ነው? እግዚአብሔር ከክርስትናው የሚፈልገው ምንድን ነው? እግዚአብሔር ከካህናቱ የሚፈልገው ምንድን ነው? እግዚአብሔር ከዲያቆና የሚፈልገው ምንድን ነው? እግዚአብሔር ከአገልጋዮች የሚፈልገው ምንድን ነው? እግዚአብሔር ዕለት ዕለት መቅደሱ ወደሚሄዱ ሰዎች የሚፈልገው ምንድን ነው? እነዚህን ነገሮች በያላችሁበት ቁመና ፈትናችሁ ወቁ። ደስ ስላላችሁ ብቻ እግዚአብሔር ደስ አይለውም። እናንተ ልባችሁ ስለረካ ብቻ እግዚአብሔር ልቡ አይረካም። ለእግዚአብሔር ራሳችሁን በመታደስ ተለወጡ እንጂ ዓለም አትምሰሉ። ይህ ዓለም ጭፈራም ደስ ይለዋል፣ ይህ ዓለም ዝሙትም ደስ ይለዋል፣ ይህ ዓለም ፍቶትም ደስ ይለዋል። በዓለም ደስታ ውስጥ እናንተ ይህ እግዚአብሔር ደስታ ብላችሁ እንዳታስቡ ይላል። ለምሳሌ አሁን ያዝ ነው ጾም ላይ ያለነው፣ ብዙዎቻችሁ እየጾምን ያለነው፣ ይህን ጾማችንን እግዚአብሔር ወዶታል ወይ ፈትናችሁታል? ልክ ነው፣ ከምግብ ተከልክለናል እስከ ስድስት ሰዓት እስከ ሴት ሰዓት ከቻለም ሰዓት፣ ልክ ነው። ከጥውላት ምግብ ተከልክለናል፣ ከቅቤ ከወተት ከስጋ ከእንቁላል ከመሳሰሉት ነገር ርቀናል። ልክ ነው፣ እናስቀድሳለን፣ ልክ ነው። በቤተ በጉባኤ እንሳተፋለን። ግን ይህን ሁሉ አገልግሎት እግዚአብሔር ወዶታል? በቲሞቴ ኢሳያስ ምዕራፍ 58 ቁጥር አምስት ላይ እንዲህ የሚል አይነግርናል። እኔ የመረጡ ጾም ይህ ነውን ይላል። ሌላ አለ እግዚአብሔር የመረጡ ጾም እኛ የምናደርገውና እኛ እየጾም ነው የምለውና እግዚአብሔር የመረጠው ይለያያል ማለት ነው። እግዚአብሔር የመረጠው ምን አይነት ጾም ነው? እኛ ስየጾም ያለው ምን አይነቱ ነው? ሲ ጉለት አለ ማለት ነው። በጾማችን ላይ ጾማችንን እኛ ክህል ተክክለናል እግዚአብሔር ወዶታል ወይ? እየለፋን ነው ወይስ በረከት ያገኘን ነው? በዚህ ጉዳይ ላይ ነው የምናወራው። ለካችን እግዚአብሔር ለሁላችን ሁላችን ማስተዋል ያድለን። እንግዲህ መንፈሳዊ ማስተዋል ላለው ሰው ማንም ሰው ሲጾም እግዚአብሔር ይፈልገዋል አይፈልገውም፣ እግዚአብሔር ወዶታል አልወደውም፣ የእግዚአብሔር ፈቃድ ነው አይደለም ብሎ ሊያስብ ይገባዋል። ስለዚህ ከዚህ የተነሳ አንዳንድ ነገሮችን እናንሳ። በጾማችን እግዚአብሔር የማይፈልጋቸውን ነገሮች ልብ ብለን እንመልከት። መጀመሪያ በጾማችን መንፈሳዊ ማስተዋል ያስፈልጋል። አንድ ሰው ሲጾም ጾሙ መንፈሳዊ ማስተዋል ያለበት መሆን አለበት። ሰው መንፈሳዊ ዓላማውን ካልተረዳ ትርጉም ልሽ ይሆናል። ለምን የምንጾመው? አንድ ሰው ከምግብ ሲከለከል ለምን ነው የምንጾመው ማለት አለበት። ስጋዊ ድርጊትን ብቻ ሳይሆን ወደ እግዚአብሔር መቅረብ ያለበት መንገድ ማወቅ አለበት። በዚህ በኢሳይያስ ምዕራፍ ቅድም በጠቀስኩት ምዕራፍ 58 ቁጥር 3 ላይ ስለ ምን ጾምን አንተም አልመለስክልንም ሰውነታችንን ስለምን አዋርን አንተም አላወክልንም ይላሉ ይላሉ ሰዎች ይጾማሉ እግዚአብሔር አልመለሰልንም ሰዎች ይጸልያሉ እግዚአብሔር ዝም አለ ይላሉ ነው ወይ እግዚአብሔር ቸል ያለው ለምንድን ነው ይሄን በማስተዋል መረዳት ያስፈልጋል ስለዚህ መንፈሳዊ ማስተዋል ያስፈልጋል ጾማችን በእውነት እግዚአብሔር ፈቃድ ነው አይደለም የሚለውን ለማስተዋል የአእምሮ ዝግጅት ያስፈልጋል ከጾም ከምግብ ስንከለከል ከቁርሳችን ከምሳችን ስንከለከል ማስተዋል ያስፈልጋል። ለምንድን ነው ዓላማ መሆን እንደ ክርስትና ሕይወት ዋናው ትልቁ ነገር ለምንድን ነው? ሰው ከቤቱ ሲነሳ አንድ እርምጃ ሲራመን ለምን ነው የሚሄደው? ሰው ትምህርት ሲጀምር ገና ትምህርት የጀመረለት ተምር ምን ነው መሆኑ ዓላማ ያስፈልጋል። ያለ ዓላማ ክርስትና ጉዞ ጎዳናው አያምርም። ሁላችንም ጾም ስንጀምር የዚህ ጾም ዓላማ ምንድነው? ለማሰብ አለብን። ስለዚህ ሁላችንም ያለ ዓላማ እየጾሙ ከሆነ ወደ ማስተዋሉ ወደ ዓላማው እንግባል። እግዚአብሔር አምላካችን ጾማችን በማስተዋል ልንጀምረው በማስተዋል ልናስኬደው ቆም ብለን እናስብም የእርሱ ቅዱስ ፈቃዱ ይሆነለን። ሁለተኛ በትዕቢት እንዳይጾም መጽሐፍ ቅዱስ ይከለክላል። አንዳንዱ ጾሙ ገሌ ጾመ ለመባልና ለክብር ነው፣ ለትዕቢት ነው። እነ ገሌ አይጾምም፣ ነገሌ ቁርሳቸውን ይበላሉ ነገሌ ስጋ ይቆርጣሉ ነገሌ ጠጃቸው ይጠጣሉ እኔ ግን ጿሚ ነኝ ብሎ ለክብርና ለዝና ለሙገሳ ራስን ለማጽደቅ ነው የሚጾመው እንዲያ ጾም የለም ጾም ስጾም እግዚአብሔርን ከመፈለግ ይልቅ ለግል ክብር ወይም ሌሎችን ለማበሳጨት ወይም ሌሎችን ለመማረክ ከሆነ ከንቱ ነው ጾም በስውር የሚደረግ እሴት ነው መንፈሳዊ ሀብት ነው በማቴዎስ ወንጌል ምዕራፍ 6 ላይ ጾምን በፍቅር እንድትጾም ተቀባይልሃል። በጾም ወራት ፊትህን ተቀባ። ፍቅር ያስፈልጋል። ስለ ጾመው ስለ መጾም ራስን ከፍ አታርግ። ያልጾመውን ሰው ደግሞ ትዝቅ አታርግ። አንተ ከፍ ብለህ ያልጾመው ሰው ድካሙን ተመልክተህ ልታዝነት ይገባል። በፍቅር ልትመለከት ይገባል። ጿሚዎች አትሳደቡ። ጿሚዎች የማይጾሙትን አታዋርዱ። ለምንም ያልጾሙት እግዚአብሔር ደግሞ ነገ አስነሳቸውና ይጾማሉ። ስለዚህ በማስተዋል ያስፈልጋል። ራስን ለማክበር ራስን ለማጽደቅ በትቢት ከሆነ ጾሙ እየተበላሸኗል። እግዚአብሔር ይህን ጾም አይፈልገውም። ሶስተኛ ንሳ ያልተገባበት ጾም ጾም አይባልም። አንድ ሰው ጾም ሲጀምር አስቀድሞ ከጾም በፊት ንሳ ሊገባ ይገባዋል። ኃጢአትና ኃጢአቱ በእኛና በእግዚአብሔር መካከል ድልድይ ሆኖ ሰብሮ አላገናኘም ብሎ ኃጢአት በእናንተና በእግዚአብሔር መካከል በእኛና በአምላካችን በእግዚአብሔር መካከል እንደ ግድግዳ ሸፍኖን ንሳ ሳንገባ ሳንታረቅ የምንጾመው ጾም ጥቅም የለውም፣ ፈጽሞ ዋጋ የሚያሰጥ አይደለም። ንሳ ያልገባ ሰው፣ ኃጢአቱን ለካህን ያልተናዘዘ ሰው ንሳ ካገባ ይቅርታ ካልጠቀ፣ ጾማችን ውጤታማ አይደለም። እንዲህ ነው ተብሎ የጻፈው በትንቢተ ኢሳያስ ምዕራፍ 29 ቁጥር 2 ላይ እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮውም ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታችኋለች ይላል። ስለዚህ ብንጾመን ብንጸልይ በደላችን ከለየ ንስሐ ካልገባን ካልታረቅን፣ ጾማችን ጾም አይባልም። ንስሐ እንግባ። ጾማችን ከመጀመራችን በፊት ቆም ብለን ለካህን ራሳችን እናሳይ። እግዚአብሔር አይዘበትበትምና ና ንሳ ገብተን ጾማችን በፍቅር በበረከትን ንጾም የሱ ቅዱስ ፈቃዱ የለን። ሌላው ያለ ጸሎት የሚደረግ ጾም፣ ያለ ጸሎት የሚደረግ ጾም፣ ያለ ጸሎት መጾም ረሃብ ብቻ ነው። ብዙ ሰዎች አይበሉም ቁርሳቸውን፣ ልምድ የላቸው። እናንተ ዛሬ ጾም ስለሆነ ቁርስ አለመላታችሁ ከፍተኛ ክብር ለራሳችሁ እንዳትሰጡ። ብዙ ሰዎች በታቸው ስጋ የማይወዱ ሰዎች አሉ። እናንተ ለሁለቱር ስጋ ስለተዋችሁ የእናንተ ክብረ ከፍና አድርጉ። ስጋ ማይበሉ አሉ፣ ቅቤ ማይበሉ አሉ፣ በእድሜያቸው ወተት ማይፈልጉ አሉ፣ እርጎ ማይፈልጉ አሉ፣ ወቅ እንቁላል የሚጠሉ ሰዎች አሉ። እነዚህ እየጾሙ ነው ማለት ነው። መታወቂያው ምን ነው? የጾማችን መታወቂያ እንዲህ ተብሎ ጽፏል፣ ያለ ጸሎት መጾም ረሃብ ብቻ ነው። እውነኛ ጾም ከልብ ለእግዚአብሔር ጸሎት እና እግዚአብሔር መመሪያ መሻት ስለሆነ በጸሎት መታጀብ አለበት። በትንቢተ ዳንኤል ምዕራፍ 9 ቁጥር 3 ላይ ስለ ዳንኤል ስለራሱ ራሱ ጾም ወራት ሲናገር እንዲህ አለ፣ ማቅ ለብሼ በአመድ ላይ ሆኜ ስጾም እጸልይ እና አለም እለምን ዘንድ ፊቴን ወደ ጌታ አምላክ አቅን አለዋል። እንዲሁ አ ቢጾ ነው እንዲህ ምግባ የሚነው እንዲህ ማጣ ከሰው ዳንኤል በአምላክ ፊት እጸልይ ነበረ እለምን ነበር አለ። እና ጾማችን ያለ ጸሎት አይሆንም፣ እና ጸሎት እንጨምርበት። አምስተኛ አምስተኛው ቁጣና ይቅር አለማለት ያለበት ጾም ጾም አይደለም። እኛ ምግባችን ተዋለን፣ ከጥሉላት ተከልክለናል፣ እየጾምን ያለ ነው። ግን በህይወታችን ቁጣ ካለ እግዚአብሔር አይወደውም በሕይወታችን ይቅር አለማለት ካለ ቂም ይዘን ከሆነ ቂምና ቁጣ በመያዝ የሚጾም ጾም ዋጋ የለውም መጀመሪያ መታረቅ አለብን ጾማችን ከመጀመርን በፊት ብዙ ጸሎታችን ብዙ ጾማችን ብዙ አገሎታችን ግዳጅ የማይፈጽ ነው እየጾምን እየጸለይን እግዚአብሔርን ለምንድን ነው እግዚአብሔር አልሰማኝ የምንለው ጾማችን ውስጥ ይቅር ባይነት ስለሌለ ነው እንጾማለን ግን የጾምናው ቂም ገበልባችን አለ። እንዲህ ተብሎ ጽፏል በማረቆስ ወንጌል ምዕራፍ 11 ከቁጥር 25 ላይ ለምኑ ስለዚህ ላችኋለሁ፣ የጸለያችሁት የለምናችሁት ሁሉ እንዳገኛችሁ መኑ ይሆንላችኋል። ለጦታችሁ በቆማችሁ ጊዜ በሰማያት ያላባታችሁን ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ይኖራችሁ ይቅር በሉት ይላል። ስንጾም ስንጸልይ ያለ ይቅርታ ያለ ቂም መሆን አለበት። ይቅርታ ሳናደርግ ቂም ይዘን በቁጣ የያዝነው ጾም ጾም ያለ እግዚአብሔር በዚያ አይደሰትም። ይሄን አይደለም እግዚአብሔር የምረጡት ጾም። እናንተ ሹካው ማንኪያው በውሃ መታጠቡ፣ በስፖንጅ መለቅለቁ፣ በሳሙና መጽዳቱ የምንበላውን ምግብ እየጠናቀቅን ነው። ከነዚህ መጠንቀቅ አለብን። በቂም የሚጾም ጾም ጥቅም የለውም። ሌላው ግብዝነት፣ ያለው ስድስተኛ ግብዝነት ያለው በግፍ እየኖርን መጾም በእግዚአብሔር ፊት ተቀባይነት የለው። በግፍ እየኖርን በግብዝነት ሰው እያስለቀስን ሰው እያዋረድን የሚጾም ሰው እኛ እየጾምን ነው፣ እግዚአብሔር ይቅርታ እየጠየቅን ነው። ግን የምንጾመው ሰው በግብዝነትና በአለመታዝ ሲሆን እግዚአብሔር አይቀበለውም። እንዲህ ተብሎ ጽፏል በትንቢተ ኢሳይያስ ምዕራፍ 58 ቁጥር 6 ላይ እኔ የመረኩት ጾም አለ፣ እግዚአብሔር እኔ የመረሱ ጎን ይህን አይደለምን? የበደልን ስራ ትፈቱ ዘንድ፣ የቀንበርን ጠፍር ትለቁ ዘንድ፣ የተገፉትን አርነት ትሰዱ ዘንድ፣ ቀንበርን ሁሉ ትሰብሩ ዘንድ አይደለምን? እንጀራችሁን ለተራበ ትሰጡ ዘንድ። ጾም ማለት እነዚህ ነው። የተቸገሩትን ነፃ ማውጣት፣ ሰራተኞቻችሁን አለመበደል፣ አለማስለቀስ ድሃውን ገንዘቡን አለመቀበል፣ ሙሰኛ አለመሆን፣ ዘረኛ አለመሆን። እንዲህ ነው ጾም። እዛ የሚጾሙ ጾም እንዳይቀር ስለሆነ ግዳጅ አይፈጽምም። በጾማችን እንደነው እግዚአብሔር ተለምኖን ለሀገር ሰላም አይመጣ። ለሀገር ስላ ይመጣው ይቅር ስንል ስንምር፣ ለተራቡ ስናበላ፣ ለግብዝነትና አለመታዘዝን አርቀን ግፍን ለግፍ ኑሮን ስንተው እግዚአብሔር ጽሳችን ይቀበልናል። አምላካችን እግዚአብሔር እርሱ እንድናስደስት የእሱ ቅዱስ ፈቃዱ ይሆናል። ሌላው ሱሰኞች ሰዎች ሲጾሙ እግዚአብሔር አይቀበላቸው። ሆዳምነት ወይም የመደሰስ ሱስ አለ። ከምግብ ከመዝናኛ፣ ወይም ተላዎች ጋር በጣም ከተጣመረን ጾሙ ከደስታው መስዋዕት ይልቅ ትግል ይሆናል። ስንጾም በማስተዋል ትላንትና የምናደርጋቸውን ነገር እየተውን ልባችን ያስደስተውን ነገር ለእግዚአብሔር የማይጠቅመውን ነገር ለዓለም ደስታ የሆን ነገር እየተውን ካልሆነ እዛም እንዳይቀርብብን ደግሞ መንሰብ እንዳይቀርብብን ጾሙም እንዳይቀርብብን የዓለም ንቶ ፍንቶ ደስታ ላው እንዳይቀርብብን ከሆነ ሱሰኝነት ካለ የወሬ ሱስ፣ የምግብ ሱስ፣ የክፋት ሱስ ካለብን እሱን ነቅለን መጣል አለብን። ለዚህ ነው ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 3 ቁጥር 19 ላይ የጻፈልን ወዳቸው አምላካቸው ነው ያለ አምልኮታቸው የሆድ አምልኮ ነው። እግዚአብሔርን ቁት የሚያውቁት ፈጠረ የሚሉት ሆዳቸውን። እናንተ ከዚህ ራቁ ተብለ ተነግሮናል። ስለዚህ ጾማችን ከዚህ ሊወጣ ይገባል። ሌላው ስንፍናን ማራቅ አለብን፣ ሰነፎች እንዳንሆን። የሚጾም ሰው ሰነፍ መሆን የለበትም። ጾም ራስን መግዛትና መንፈሳዊ ተግሳጽን ያመጣል። ሰው ይታቀባል። ግን ሰነፍ የሆነ ሰው የማይጥር ሰው ማይደክም ሰው ማይሰራ ሰው ቢጾም ከእግዚአብሔር አንዳችን በረከት ያመጣ በረከት የሚገኘው እንዲባረክለት ጥቂት ነገር መስራት አለበት። ምንም ነገር ሳይሰሩ ተኝተው ጾመኛን በሚል ብቻ ሰነፎች እንዳይሆኑ መጽሐፍ ቅዱስ ይነግረናል። በይበልጥ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 9 ላይ ቁጥር 27 ላይ እንዲህ ብሎ ይነገረን። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27፣ ነገር ግን ሌሎች ከሰበኩ በኋላ ራሴ የጣርኩ እንዳልሆን ስጋይን እየጎንቁሰምኩ አስገዘዋለኋል። ስጋይን እየጎሰምኩ አስገዘዋለሁ። ራሴ እንዳልጣ ራሴን እንከባከባለሁ። ሰነፍ እንዳልሆን፣ ደካማ እንዳልሆን ጾመኛ ነው እሱ ለነሱ ያደረ ነው እንዳልባ ደግሞ ራሴን እየጎሰምኩኝ አስገዘዋለሁ። ራሳችን እናስገዛ ይገባናል ማለት ነው። ዝጥረኛው ጥርጣሬ አያስፈልግም። ስንጾም እግዚአብሔር እንደሚሰማን አውቀን ነው መጾም ያለም። አንዳንዶች ደካሞች መፍራት ወይም አስፈላጊነቱን በመጠራጠር ጾሙን ይርቃሉ። እግዚአብሔር የሚሸቱን የሚነጥቃቸው ይመስላቸዋል። አይደለም። ስንጾም እግዚአብሔር በማስተዋል ዋጋ እንዲከፍለን ዋጋ አለው ብለን እንጹም፣ ዋጋ አለው ብለን እንጹም። በመጠራጠር አሁን የኔ ጾም ምን ሊያመጣ ነው? የኔ ቅቤ መተው፣ የኔ ቁርስ መተው ምን ጥቅም ሊያመጣ ነው እያለን አንዘናጋ። ጾሙ ዋጋ እንደሚሰጠን በማመን መጾም አለበት እንጂ በመጠራጠርና በፍርሃት ሊሆን ይቻላል አሁን ይቻል። ለዚህ ነው ኢሳያስም ምዕራፍ 40 ቁጥር 31 ላይ እንዲህ የሚል እግዚአብሔርን በመታመን የሚጠብቁ ግን ኃይላቸው ይታደሳል፣ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደግሙም። መጾም ይሄ ነው። እግዚአብሔር በመታመን የሚኖር ሰው ሁሉ ኃይል ያገኛል፣ ይበራል፣ እንደ ንስር ይታደሳል እና በማስተዋል በጾማችን እነዚህን አስወግደን በመታመን ያለ ጥርጥር፣ ያለ ፍርሃት ልንጾም ይገባል። ሌላው ጾምን በጀመርንበት ሀሳብ መጨረስ አለብን። አሁን ዘወረደን ጨርሰን፣ ምኩራብን ጨርሰን፣ ቅድስትን ጨርሰን፣ ምኩራብን ጨርሰን ወደ ደብረዘይት አካባቢ ስንደርስ ከዚህ በኋላ ያለው ወደ ቀደመ ኃጢአት የሚመለሱ ሰዎች አሉ ጊዜያዊ መዘናጋት በጀመርንበት የጾም ጊዜ ሁለት ወር ከሆነ ሁለት ወሩ 15 ሆነ 15 ቀን በልበ ሙሉነት መጾም አለብን። ለምን እየረሳው እንመጣለን። የጾም የነበረን የመጀመሪያ ሳምንት እየቆየ እየቆየ እየተረሳ ጾማችን ከንቱ ያደርገዋል። ጾም ማለት የጀመርነውን ያሰብነውን ነገር እስከ ፍጻሜ ድረስ ሱባችን መጨረስ ነው። ለ40 ቀን ከሆነ ለ40 ቀን ለ55 ከሆነ ለ55 ቀን በዛው ስፒድ፣ በዛው ጥንካሬ፣ በዛው ኃይል መጓዝ አለብን። ለዚህ ነው በሉቃስ ወንጌል ምዕራፍ 10 ቁጥር 1 ላይ የተጠቀሰው ይጻፈልንና ትኩረት ሰጥተነው ልንጾም ይገባል። አልብዛ በየሳምንቱ በየወሩ በየጊዜው መጀመሪያ ጀመረ መጨረሻ ላይ ደግሞ ምንጾም ሰዎች አለን። ዘውረደ ላይ ጠንካራ የነበረው ደግሞ ወደ ደብረ ዘይት ላይ ደካማ ይሆናል። ጀምረ የነበረ አቋርቡ እንዳይሆን በጀመርነው ስፒድ በጀመርነው ኃይል በጀመርነው ጉልበት እስከ መጫፍ ድረስ ለንጸና ይገባል። አምላካችን እግዚአብሔር ሁላችንም ኃይልና ብርታትና ጉልበት ሆነን ጾሙን እስከ ፍጻሜ ድረስ በኃይል በስልጣን በጉልበት እንድንጨርሰው የእርሱ ቅዱስ ፈቃድ ይሆነልን። እነዚህ ነገሮች ትዕቢት፣ ምሳለባት፣ የጸሎት እጦት፣ ቁጣ፣ ግብዝነት፣ ሆዳምነት፣ ስንፍና፣ ጥርጣሬ፣ ፍርሃት፣ መዘናጋት እነዚህ እነዚህ ነገሮች ጾማችንን ከሚያበላሹት ወይም ደግሞ ጾማችን ግዳጅ እንዳይፈጽም ከሚያርጉ ነገሮች መካከላል ነው። ቤበልጥ ኢሳይያስ ምዕራፍ 58ን በሚገባ እንመልከተው። እግዚአብሔር የመረጡት ጾም ይሄን ነው፣ ይሄን ግን አይደለም ብሎ ስላስቀመጠልን፣ ስለዚህ በጾማችን ወራት ማድረግ የሚገባን እንደ እግዚአብሔር ቃል እናድርግ። እግዚአብሔር ደግሞ የሚወደው መሆኑን እንፈትን። ስለታዘዝን ኦርቶዶክስ ስለሆነ ወይም ንስሐ አባታችን ጾሙ ስላሉን ሳይሆን እግዚአብሔር ወዶታል ወይ፣ እኔ እያደረጉት ያለውን ዝማሬን ወዶታል ወይ፣ ቅዳሴን ወዶታል ወይ፣ አገልግሎቴን ወዶታል ብለን እንፈትን ይገባል። በእግዚአብሔር ፍቅር ቅዱስ ጳውሎስ እንዳለው በሮሜ 12 ላይ ታደሱ፣ ታደሱ ይህን ዓለም አትምሰሉ፣ ፈትኑ እግዚአብሔር የሚወደውን ነገር። እንደ አቤል የምናቀርበው መስዋዕት እግዚአብሔር የሚወደው የሚደሰትበት እንዲሆን አምላካችን እግዚአብሔር ይርዳን፣ ይቆየን።